እንኮለኛዋ ህፃን የአክስቷ ልጅ ከመጫወቻዋ ውስጥ ሾልኮ እንዲወጣ ዚፑን ከፈተችለት። ህፃኑም ሾልኮ ሲወጣ እየተመለከተችው ነበር። ዞር ዞር ብላ ዙሪያዋን ተመለከተች። ይህ ህፃን ልጅ ዘውትር እየጮና እያለቀሰ እንቅልፏን ሲያሳጣት ነው የከረመው እናም አንድ ሰይጣናዊ ሐሳብ ጭንቅላቷ ላይ ብልጭ ብሎላታል። የዕቅዷንም ፍጻሜ ለማየት ሕፃኑን እየተከታተለች ሁለተኛ ፎቅ ላይ ወጣች። ህፃኑን ዳዴ እያለ ወደ መዋኛው ገንዳ ገሰገሰ። እሷም ከርቀት ወደ ውሃው ሊገባ እንደሆነ በማሰብ ፈገግ አለች። በዚህ ከባድ ቀውስ ውስጥ ልጁ ውሃ ውስጥ ሊገባ ከጫፍ ደርሶ እያለ በትክክለኛው ሰዓት እናቱ ሮጣ ደረሰችበት። አባቱም ጩኸቷን ሰምቶ እየሮጠ መጣ። እርሷም ባሏን ለምን ኃላፊነት አይሰማም ስትል ጮኸችበት። እርሱ ግን ፈጽሞ ግራ ተጋብቶ ነበር። መጫወቻ ሳጥን ውስጥ አስገብቶት እንደነበር አረጋገጠላት። ሆኖም ግን የቱን የሚያክል ሊያስረዳት ቢሞክርም ሚስቱ ልትረዳው አልቻለችም። በንዴት ልጁን ይዛው ወደ ውስጥ ገባች። ሰውየው ግን አንድ ነገር አስተዋለ። የገንደው ጠርዝ ላይ ምግብ ነበረ። ምግቡን ማን ነው እዚህ ያንጠባጠበው? በዚያ ላይ በሩ ዝግ እንደነበረ እርግጠኛ ነው። ታዲያ በሩን ማን ነው የከፈተው? በጭንቅላቱ ብዙ ጥያቄዎች እያቃጨለበት ነው። ምንም እንኳን ኤሚሊ የጉዲፈቻ ልጃቸው ብትሆንም እነዚህ ጥንዶች ልክ እንደ ልጃቸው ነበር የሚወዷት። ማንም ግን የእርሷን ክፉ ጸባይ የሚያውቅ ሰው አልነበረም። ልክ አክስቷ ከወንበሯ ከተነሳች በኋላ ሆን ብላ ባሏን ሁለታችሁ ግን ሰላም ናችሁ ወይ ስትል ጠየቀችው። እርሱም ፈጥኖ ሁሉም ነገር ሰላም እንደሆነ መለሰላት። ከቅርብ ጊዜ ወዲህ ግን የልጅቷ ነገር ምንም ደስ አላለውም። በሚቀ ቀጥለው ቀን ኤሚሊ ወደ ትምህርት ቤት ስትሄድ ከመኪና ልትወርድ ስትል አንድ ፍላየር ተመለከተች። አክስቷን ባሏ ለእርሷ ያዘጋጀላት አዲሱ ትምህርት ቤት እንደሆነ ገለጸችላት። ኤሚሊ አንድ መጥፎ ነገር እንደተፈጠረ ተጠራጠረች። ይህ ሰው እየተጠራጠረኝ ነው እንዴ ስትል ራሷን ጠየቀች። ምንም እንኳን ደስተኛ ባትሆንም ደስ ያላት ለመምሰል ሞከረች። ችግሩ ግን እዚያ ጋር አላበቃም። በክፍል ውስጥ አስተማሪዋ አዲስ የገባችዋን ሴት ተማሪ አስተዋወቀቻት። በሚገርም ሁኔታ አዲሷ ተማሪ ገና ገብታ ወንበር ላይ እንደተቀመጠች ኤሚሊ ላይ ትኩረት አድርጋ ስትመለከታት ነበር። ይሄ ደግሞ ኤሚሊን ግራ አጋባት። በኋላም የዳንስ ክፍለ ጊዜ ላይ በሰውነቷ ሁኔታ ምክንያት የኤሚሊ እንቅስቃሴ ደካማ ስለነበር አስተማሪዋ ተቀያሪዋ ልጅ እንድትተካ ታደረገች። ተቀያሪ ሆና ስትቀመጥ በጣም ተበሳጨች። የጭፈራው መሪ ሆና መመረጥ ትፈልጋለች። ታዲያ ይቺ ተቀያሪ ልጅ ይህንን እቅዷን ስታበላሽ ዝም ብላ ልታይ ነው? ብዙ ባሰበችው ቁጥር የበለጠ እየተበሳጨች መጣች። የዳንስ ክፍለ ጊዜው ሲጠናቀቅ ተቀያሪዋ ልጅ ሰዎችን ስትሰናበት ምንም እንዳልተፈጠረ ደስተኛ ለመምሰል ሞከረች። በውስጧ ግን አንድ ተንኮል አቅዳለች። ሌላው ቀን ጠዋት የተቀያሪዋ ልጅ ቤት ሄደች። የልጅቷንም ውሻ ፍጥጥ ብላ ዝም ብላ አየችው። ከዚያም ውሻውን ይዛ ወደ ጫካ ሄደች። ከቤት የሰረቀችውንም ቢላዋ አወጣች። ምስኪን ውሻ የጥቃቷ ሰለባ ሆነ። ነገር ግን በፍጹም ያንን የደበቀችውም ቢላዋ አጎቷ እቃ እያስተካከለ በቀላሉ ሊያገኘው እንደሚችል አላሰበችውም ነበር። ይሄ ቢላዋ እሷ ክፍል መገኘቱ ሌላ አጠራጣሪ ነገር ነበር። ሆኖም ግን ቶማስ ለሚስቱ ምንም ነገር አልነገራትም። ኤሚሊንም አንድ ላይ ጠርተው ያገኘችውን ጥሩ ውጤት እንደ ምክንያት በማድረግ ሌላ ትምህርት ቤት ሊያስገባት እንዳሰበ ነገራት። ትምህርት ቤቱ በጣም የሚያምር ጎበዝ ጎበዝ አስተማሪዎች የሞሉበት እንደሆንም ነገራት። ይሄ ግን ኤሚልን አበሳጫት። የያዘችውንም ብርቱካን ጨምድደ ያዘችው። ለነርሱ ግን ደስተኛ ለመምሰል ሞከረች። ስላደረጉላትም በጎ ነገር ምስጋናን አቀረበች። ወደ ክፍሏ ከተመለሰች በኋላ ቢላዋውን አጎቷ እንደ ወሰደው አወቀች። አሁን ነገሮች እየተወሳሰቡባት መጥተዋል። ሆኖም ግን ደካማና ፈሪ ሴት መሆን የእሷ መገለጫ አይደለም። በመልበሻ ጠረጴዛው ላይ ቁጭ ብላ ኤሚሊ አንድ ነገር ወሰነች። ምሽት ላይ ቀስ ብላ ሁለተኛ ፎቅ ላይ ወጣች። መጋረጃውንም ከፍታ አጉቷ ማታ ማታ ጋራጅ ውስጥ መኪና እንደሚያስተካክል ተመለከተች። በውስጧም እንዴት እንደምትበቀለው እያሰበች ቆየች። በሚቀጥለው ቀን ኤሚሊ ኪከምበር እየከተፈች ቶማስ የተደወለውን ስልክ ሊያነሳ ሲሄድ የተጣደውን ነገር እያየች ብሏት ሄደ። ኤሚሊ ግን የዚህ አይነቱን እድል የምታባክን አይነት ልጅ አይደለችም። ስቶፍ ላይ የተጣደው ምግብ ላይ በርካታ ዘይት ጨመረችበት። ከዚያም የእሳቱን መጠን ጨመረችው። አክስቷ ያረረ ነገር ሸቷት ምንድን ነው ብላ እየሮጠች ስትመጣ ባሏ በእሳት የተያያዘውን ስቶፍ ለማጥፋት እየታገለ ነበር። ሚስቱም በእርሱ ዝርክርክነት ቤቱ ሊቃጠል ስለሆነ ባሏን ወቀሰችው። ኤሚሊ ጥሩ ልጅ በመምሰል ፈጥና ጨው በማምጣት እሳቱን አጠፋችው። ቶማስ ግን ለሚስቱ ኤሚሊን እያየሽ ብሏት እንደሄደ ቢናገርም ኤሚሊ ግን ምንም ነገር እንዳላለ ሽምጥጥ አድርጋ ካደች። ከእሷ ጋርም መከራከር እንደጀመረ ሚስቱ በቁጣ አስቆመችው። ቶማስ በዚህ ጊዜ ሚስቱ እንደማትረዳው አስተዋለ። ያልገባው ነገር ግን ይሄ የኤሚሊ የመጀመሪያ የበቀል እርምጃ እንደነበር ነው። ምሽት ላይ ቶማስ መኪና አሰርተኝቶ መኪና እያስተካከለ ኤሚሊ የሚጠጣ ነገር ይዛለት መጣች። በመጀመሪያ ስለ ታታሪነቱ አሞካሸችው። ከዚያም ቢላውን ሰርቃ እንደነበርና ያደረገችው ነገር ስህተት መሆኑን ስለተገነዘበች ከልቧ መጸጸቷን በመንገር ይቅርታ ጠየቀችው። ቶማስ ጥርጣሬው ባይጠፋም ይቅርቷን ከመቀበል ውጭ ምንም አማራጭ አልነበረውም። ይሄ ግን ድራማ እንደሆነ ቶማስ አላወቀም። ተመልሶ ስራውን እየሰራ በድንገት መብራቱ ጠፋ። በመጀመሪያ ሚስቱ መስለው ነበር። አጮልቆ ሲመለከት ግን ማንም አልታየውም። አንድ ጥላ ነገር በአጠገቡ ልብ ሲል ተመለከተ። ምን እንደሆነ ለማየት ሲንቀሳቀስ መኪናው እላዩ ላይ ወደቀበት። ህመሙ ከባድ ነበር። በድንገት አጠገቡ ያለው ጥላ ሲንቀሳቀስ ኤሚሊን ያያት መሰለው። እርግጠኛ ግን አልነበረም። ከዚያም ራሱን ሳተ። ቶማስ የተርፍ ይሆን? በቀጣይስ ምን ይፈጠራል?